ሙስሊም ቲክቶከሮች ዛሬ ደግሞ ስለ እናንተ የምናገረው አለኝ። ለቲክቶከሮች ሼር ማድረግን እንዳትረሱ። እንደሚታወቀው በአሁን ሰዓት በቲክቶክም ሆነ በዩቱብ እንዲሁም በተለያዩ ሶሻል ሚዲያዎች ገንዘብ ማግኘትና መሰብሰብ የተለመደ እየሆነ የመጣ ነገር ነው። ነገር ግን መዘንጋት የሌለብን ደግሞ በጣም ወሳኝ የሆነ መልእክት አለኝ። ያም ከዲናችን አንጻር የምናገኛቸው ነገሮች እንዴት ነው የሚያረኩን? ወይም ዲኑ እንዴት ነው እየፈቀደልን ያለው? ዲኑ በሚፈቅድልንና እሱ በወደደልን መንገድ ነው ወይ እነዚህን ገንዘቦች እያገኘን ያለ ነው የሚለውን ዛሬ በትንሹም ቢሆን ጥቆማ ልሰጣችሁ ፈልጋለሁ። በጣም ቲክታከሮች እንደ መብዛታቸው አንጻርና ብዙ አይነት ሃይማኖት ያላቸው ቲክታከሮች እንደመሆናቸው አንፃር አንጻር እንዲሁም ከነሱ መካከል ሙስሊሞች እንደመገኘታቸው ሙስሊሞችን የተመለከተ ብቻ የሆነ መልእክትን ልናገር ፍቀዱልኝ። ይህም በምናገር ሰዓት አንዳንድ ቲክቶከሮች በሌላ መንገድ ልታስቡ ትችላላችሁ። ነገር ግን እኔ በቀጥታ ልናገር የምፈልገው ነገር አላህ ስብሓነው ተዓላ የዚህ ኡማ ምርጦች ብሎ ከመረጣቸው መካከል ተአምሩ ነቢል ማዕሩፍ በመልካም ታዛላችሁ ወተን ተንሃውን አኒል ሙንከር ከመጥፎም ትከለክላላችሁ ባለው መሰረት የሆነ ችግር ስለታየኝ ያቺን መልእክት ለማስተላለፍ ያክል ነው። አንድ ማውቀው ቲክቶከር አለ። ይህ ቲክቶከርም እኔ ጋር በአጋጣሚዎች ተገናኘንና አንዳንድ ነገሮችን ስንነጋገር እንዲህ አለኝ። ሰያ እኔ በጣም ተውበት ማድረግ የምፈልግበት ነገር አለ፣ ግን ከዛ መውጣት በጣም ከባድ እንደሆነ እየታየኝ ነው በማለት ይነግረኛል። እኔም ምንድን ነው ብዬ ስጠይቀው በቲክቶክ የሚገኘው ገንዘብ በጣም ደስተኛ እየሆንኩበት እንዳልሆነና ውስጤ እየሸከተ እንደሆነ ነው የሚሰማኝ በማለት ያናግረኛል። እኔም ጥያቄዎችን ጠየቅኩት። በቲክቶክ እንዴት ነው ገንዘብ የሚገኘው ብዬ ስጠይቀው የሚገርምህ ነገር በቲክቶክ ውስጥ እንደ ቁማር የመሰለ የሆነ ጌም አለ። ይህንን ጌም እየተጫወትን እኛ ልናጣም እንችላለን፣ ልናገኝም እንችላለን። አንዳንዴ የምናገኘው በጣም ከፍተኛ ገንዘብ ይሆናል በማለት ይነግረኛል። አንዳንድ በጣም ከፍተኛ ደመወዝተኛ ነው ተብሎ የሚታሰቡ ደመወዝተኛዎች እንኳን በወር ውስጥ ሊያገኙት የማይችሉትን በአንድ ቀን አዳር ውስጥ ልናገኘው እንችላለን፣ አንዳንዴም ደግሞ ልናጣ እንችላለን በማለት ይነግረኛል። ወደ ሁለተኛው ጥያቄ ተሸጋገርኩኝ። በምንገባ ሰዓት የሰዎችን ትኩረት ለመሳብ ስንል በጣም ብዙ ጸያፍ ነገሮችን እናደርጋለን። የመጀመሪያው እንሰዳደባለን፣ እንፎጋገራለን፣ እርስ በራሳችን የመናናቅ የሆነን ነገር እናንጸባርቃለን። በዚህ ሰዓት ሰዎችም ወደ ቲፎዞ ይገቡና ለእኔ የሆኑ እኔን ይደግፉኛል፣ ለሱ የሆኑ እሱን ይደግፉታል። ይህ ሁለተኛው ነው በማለት ይነግረኛል። ሶስተኛው ደግሞ እንደኛ ቲክቶከር ጌም ተጫዋች የሆኑ ጊፍተሮችን የሚስቡ የሆኑ ሴቶች ይመጣሉ። እንደዚህ አይነት ሴቶች እኛ ጋር ጌም መጫወትን ይፈልጋሉ ቱ ተገላልጠዋል። የሚናገሩት ንግግርም አደብ ያልተሞላ የሆነ ንግግር ነው። እኛም እነሱ ጋ ጋር እየተፋጠጥን እያንዳንዱን ጌም በድል ለመወጣት ስንል የማይደረጉ ነገሮችን ሁሉ እናደርጋለን፣ የማይወሩ ነገሮችንም እናወራለን በማለት ይነግረኛል። አራተኛው ደግሞ ቅጣቶች ናቸው። በሰዓቱ የምንቀጣው ወይም የምንቀጣቸው ቅጣቶች ሰዎችን እንዲማርኩና እንዲሁም ቀጣይ ደግሞ እንድንቀጣቸው የሚያደርጉ የሆኑ ቅጣቶችን እንድንቀጣ ያስገድደናል። ቀላል የሆነ ቅጣት ብንቀጣ ሰዎች ትተውን ይሄዳሉ። እንዲሁም ጊፍት አይሰ ሳይሰጡንም ከባድ የሆነ ቅጣት የሚቀጡ ሰዎችን ይደግፋሉ ብለን ከማሰብ አንጻር ኃይለኛ ኃይለኛ የተባሉ ሶስት አይነት ቅጣቶችን እንደ ምርጫ እናስቀምጣለን። ከነዛ ቅጣቶች መካከል አንዱን እንኳን ቢቀጡ እነዛ ሰዎች ምናልባት ከገንዘብም አንጻር ኢስራፍ ሊያደርጉ የሚችሉት እንደ ዱቄት፣ እንደ ሚጥሚጣ የመሳሰሉ ነገሮችን እንደ ውሃ የመሳሰሉትን ኢስራፍ ውስጥ እንዲገቡ ምክንያት እንሆናለን። እንዲሁም እኛም ከተቀጣን ያንን በማድረግ ኢስራፍ ውስጥ እንገባለን። ሌላው ደግሞ ሰዎች ሊያደርጉት የሚያፍሩት ነገርና አደ አደባባይ ላይ ሊደረግ የማይገባ የሆነን ነገር በግልጽ በአደባባይ እንዲያደርጉት እናደርጋቸዋለን። እንዲሁም ሰዎች በዚህ የተነሳ እንዲበዙልንና ቀጣዩ ቅጣት ምንድን ነው ብለው እንዲጠብቁ እናደርጋለን በማለት ይነግረኛል። ሱብሃነላህ፣ አንዳንድ ጊዜ የማናስባቸው ነገር ግን እስልምናን ልናፈራርስበት የምንችላቸው ስራዎችን እንደምንሰራ ነው የታየኝ በዚህ ንግግሩ። አዎ አላህ ሱብሃነወተዓላ እዚህ ምድር ላይ ብዙ አይነት ስልጣኔዎችን ሲያመጣ በቁርአኑም ቃል ገብቶልናል የማታውቁት የሆኑ ብዙ ነገሮችን እናመጣለን በማለት ይናገራል አላህ ስብሀነው ተዓላ። ነገር ግን እነዚህን ነገሮች አጠቃቀማቸውን ካላወቅንባቸው ሁለት አይነት ሰይፍን ነው ይዘው ሊመጡ የሚችሉት። ስለዚህ ከነዚህ የስልጣኔ መገለጫ ተብለው የሚታሰቡ ድህረ ገጾች መካከል ቲክቶክ አንዱ ነው። በቲክቶክ ውስጥ መልካም ነገር ልንሰራበት ወይም መጥፎ ነገር ልንሰራበት የምንችልባቸው ዘርፎች ተካተውበታል። በዚህ ሰዓት ሙስሊሞች መምረጥ ያለባቸው የትኛውን እንደሆነ ልናውቅ ይገባናል። ልመና በእስልምና ማይበረታታ የሆነ ነገር ነው። አንድ ሰው ቲክቶክ ላይ ቁጭ ብሎ ምንም ስልጠና እንኳን ሳይሰጥ ወይም ደግሞ ለሰዎች ጠቃሚ የሆነ ነገር ሳይሰጥ ክፍያ የሚያስገባው የሆነ ነገር ውስጥ ሳይገባ ዝም ብሎ ጊፍት ስጡኝና ገንዘብ አዋጡልኝ በማለቱ በቀጥታም ሆነ በተዘዋዋሪ እየለመነ ነው። ልመና በእስልምና ውስጥ ቦታ የሌለው ጉዳይና የማይበረታታ ነገር ነው። እዚህ ቦታ ላይ ጊፍት የሚሰበስቡ ወጣት ወንድሞች እህቶች፣ መስራት የምትችሉ ናችሁ በጣም ከሌሎች በተሻለ ብሩህ የሆነ አእምሮ ይኖራችኋል፣ ጉልበትም ይኖራችኋል። ብድግ ብላችሁ መስራት የምትችሉ ናችሁ። ሰርታችሁ ማግኘት የምትችሉትን ነገር እዛ ቦታ ላይ ቁጭ ብላችሁ መለመኑ የተሻለ እንዳልሆነ ከእስልምና አንጻር ልነግራችሁ እፈልጋለሁ። እናንተ እናንተ የምታገኙት ገንዘብ በጣም ከፍተኛ ከመሆኑ አንጻር ደግሞ ብዙዎች ወደዛ ቦታ እንዲመጡና እንዲሁም እዛ ቦታ ላይ ሲለምኑ እንዲውሉ ስበብ ትሆናላችሁና ጥንቃቄ ማድረጉ አይከፋም። ምናልባት እውቀት እየሰጣችሁ ከሆነ ለሰዎች እና እንዲሁም ጊዜያችሁን የምታባክኑት ለቁም ነገር ከሆነ ሰዎችም እናንተ ጋር ቁጭ ብለው በመማራቸው የሚጠቀሙ ከሆነ ቢከፍሏችሁ ጥሩ ነው። እውቀትን ለመቅሰም ረጅም ቦታ መሄድና ረጅም ጊዜ ማባከናቸው ወይም እነሱ ማይፈልጉበትን ሰዓት ተጠቅመው እውቀትን ከመሰብሰባቸው ይልቅ ቤታቸው ቁጭ ብለው በስልካቸው ከእናንተ እውቀትን መሰብሰባቸውና መውሰዳቸው ኸይር ነገር ስለሆነ ይህ የሚበረታታ ጉዳይ ነው ማለት ነው። የሰውን ልጅ ክብር መጠበቅ ወሳኝነት ያለው ጉዳይ ነው በእስልምና ውስጥ። አላህ ሱብሓነሁ ወተዓላ የሰጠን ትልቅ የሆነ ክብር አለ። ወለቀድ ከረምና በኒ አደም፣ የአደም ዘርን በጠቅላላ በእርግጥም አክብረነዋል ይላል አላህ። አላህ ያከበረውን ሰው ደግሞ እኛ ማዋረዳችን ገንዘብ ለማግኘትና ለመሰብሰብ ሰዎች ፎሎወሮቻችንን ለመሰብሰብ ፈልገን ከሆነ ከአላህ ጋር የሚጣረስ የሆነን ነገር እያደረግን እንደሆነ ልናውቅ ይገባናል። ማንም ሙስሊም ሙስሊም ወንድሙን ሊሰድበውም ሆነ ሊዘልፈው እንዲሁም ሊያዋረደው አይገባም። ይህ ማለት ሙስሊሞችን ብቻ ሳይሆን ማንኛውንም የአደም ዘር በጠቅላላ ማክበር ይኖርብናል። ሰዎችን ለማሳቅ ብለን እንኳን ውሸት መናገር እንደሌለብን እስልምና ያስተምረናል። የስድብንና የሆነ አስጸያፊነት እኛው ጋር ሲደርስ ነው ልናውቅ የምንችለው። ሰዎችን ለማሳቅም ሆነ ገንዘብ ለማግኘት ክብራችንን ማጣት የለብንም። አላህ ነው የሰጠን ክብራችንን። በመጨረሻም ኃላል በሆነ መንገድ ማንኛውንም ስራ ብንሰራና ኃላል መሆኑን ከዑለማዎች ብንረዳ የተሻለ ይሆናል። አሁን ላይ የሰበሰብናቸው ገንዘቦች ነገ ነገ ወዲያ ልዳማ ውስጥ እንዲከቱን አልፈልግም። ገንዘብ ይመጣል ይሄዳል። ነገር ግን እኛ ሁልጊዜ ጊዜ የምንሰራቸው ስራዎች የውመል ቂያማ ላይ ይቀመጡልናልና በዛ መንገድ አስበን ቲክቶክ